ውራጌ ከራሱ ሰው ውጭ ሌላ ያገባ የሚባለው እውነት ነው። ኢክራምን ያላገባት አክቹዋሊ እኔ የጉራጌ ብሄሬ ነው ጉራጌ እንጂ ሲፋይ አይደለም። ከጉራጌነት ደግሞ እስልምና ይቀድማል። ከእስልምና ደግሞ ሃይማኖት ይቀድማል። አክቹአሊ ሃይማኖት ላይ ደግሞ ጉራጌ ታገባል አታገባ ምን ኢክራምን ሳካት ጉራጌቱን፣ ወላይታቱን፣ ወለይቱን ማቋረጥ ነገር የለም። እንዲህ የሚባል አስተሳሰባችሁን ተውት። የራስ የራስ የሚባል ይቀየለም ካንተ ጋር ዩቲዩብ የምሰራው እሺ። ዑምራ እንዴት ነበር የቆየኩ? ሁለት ያለው የቲክቶክ አካንት ሽ አሰላም። ከአንተ ጋር ኢትዮ ምን ማንን ነው? ኢክራምን ነው። ከአንተ ጋር ኢትዮ ማንን መልስልኝ፣ እስኪ በሚስና በረስ ቀል መልስልኝ። ከአንተ ጋር ልጅ ምናምን ብሎ እንደማውቃት አላደርጉ

ብዙ ፋሚሊ ሲዩኬ ከውጭ ወደ ውጭ ያለ አንዲ አረ ቆይ አረ ቆይ እንደ ቆይ መሪን አሙ የሆነ ነገር ሰምቻል። ይ የመረጥክበት ዋናው ምክንያት ኢክራምን የመረጥኩበት ዋናው ምክንያት ዋናው ምክንያት የዛሬ አንድ ሶስት አመት ገደማ ወ ሁለት አመት ገደማ አላ ሰራይናጣ እ በቃ ብዙ ነገር ጨለምብኝ።

ያለ መጨረሻ ናፈቀኝ። በጣም ነው እንደ ምን አቀለታ በጣም ነው። በጣም ለማንም ይረን ሳውዲ ሳውዲ እናንተ ዱባይ፣ ግን ዱባይ ሄደን ማለት ነው ማይደወልልን ስልክ ነበርም ሳውዲስ ስንመጣ በጣም ብዙ ግን እንትን ነው መሰለኝ። ኢ ቲንክ የማዳም ቅመምም ስለሚበዛ ከቤትም ስለማይወጡ ነው የሚመስለኝ። ሚስኪን ሁላ ወላ አላ እንደፈረጃቸው ማዳም ያደርጋችሁ። ብስሚላ ራህማን ራ የማዳም ቅመም ሳ እሺ፣ እንዳታስቡት በላቸው እንዳታስቡት ብያለሁ። ምኑ ነው ግን? የመክናሀን ስም ንገረኝ። መክናሀን ስም ንገረኝ። ቢዜድ ፎር ኤክስ ይባላል። ኦሮምኛ ቋንቋ ተጋራር አላቅም። ድዋ አድርጋለሁ፣ ይኸውም እንድትገባ መለጠች ይኹም ይላል። እሺ፣ ጥቁር አባይ አታምጣ፣ አተጠልፍልካለሁ። ይኸም ከአባት ውጪ በማንም አትቀይረኝም አልኩ። ያረዳልች ምን አለፋ፣ ወላንተ ነሳት አልሰጠህም። በድጋሚ ስመት እንሻለሁ። አክሽሊ እንትን ነው መዲናና መካ የቆየ ነው። በጣም ይበልጣል፣ ብዙ ነው ጅዳ። ሁሉም ውስጥ ወደ አንድ ሰዓት ወይ ሁለት ሰዓት ነው ይመጣል። መጣን እቃ ላሉን ብር አልደረሰልንም። ተመለስን፣ ግን በዚህ አጋጣሚ በቃ እኔ አላቅም። ብቻ ልጅቷ ኒቃቢስት ናት። የሆነ ሱቅ ለጅዳ አግኝታን ወላ በጣም አስራ ምናምን ነበር። ለአስራ ምናምናችን ጁስ ገዝታ ወላ፣ በቃ የምትገርም ልጅ አላቃትም። የምታቀንም ቲክቶክ ላይ ነው፣ ዩቲዩብ ላይ ነው። ቤት ኑ አለችን። ቤት ቆይ ብር እየጠበቅነው ውጭ አልናት። ስልኳን ሰጠችን።

እኛ ስልክ ሰጥተናት ነበር። እና በጣም ምርጥ ሰው ናት። እሷ ብቻ ናት እጅዳ ላይ የጋበዘችን ማንም ሰው አላገኘ ነው። ሌላ ጊዜ ስልክ እየተንቀጠቀጥ ነው ምልኳ ለሌላ ሰው ባድ ቦይስ በጣም ነው ታውቃለህ፣ በቃ ዱባይ ወላሂ ላዚም፣ ሳውዲም። አንደኛ ግን የሳውዲ የእኛ ችግር ነበረ፣ ሰዓት አልነበረንም። ዱባይ ግን ወሩም ሙሉ ያው ጅህልና ስለሆነ እየተጃጃን ነበር። አይ እሱ ችግር ይለመደ ኖ፣ የሳውዲማ አይመጣውም። ሲጀምር ጅዳኛ ለአንድ ሰዓት ለወሳት ሆነ፣ እንዴት ማንን እናገኝ?

ይኩ ነገር ነ የደሃ ልጅ ነኝ። ባይዛ ሙስሊም ከመሆኔ በተጨማሪ የደሃ ልጅ ነኝ እና ወላሂ በጣም በሚያጀባችሁ ሁኔታ የሻ ልጅ አይደለሁም፣ የኡስታዝ ልጅ አይደለሁም፣ ወይ ሀይማኖት ላይ በጣም ክርር ያለ ሰው ልጅ አይደለሁም። ግን ወላሂ ቤትኛውም ተአምር ቤትኛውም እንትን እኛ ቤት ልደት ተከብሮ አያቅም። የማንም ልደት የማንም ልደት ተከብሮ አያቅም። ካለመከበሩ የተነሳ መቼ እንደተወለድን ራሱ የአብዛኞቻችን አይታወቅም።

አሁን እያወራ ቀርበ ፖስት ወይ ደግሞ የሚያስጠላ የሚያስጠላ ፖርት ነው የሚፖስጡት እኮ እኔ ሁለት ሰዓት አንድ ሰዓት ተጎልቼ ያወራለው የሆነ የብረውን ፓርት ነው የምትፖስጡት። ወላ ላ የሚያስጠላ ከውስታት ጋር ማቀሳሰር ደግሞ የመስለት ነው። ደግሞ አሁን የሚያስጠላውን ፓርት ነው ደግሞ ለፈልፋለን የሚለው ችግር አለ። ይበለኝ የት ነው እንትን የተሰጠኝ? አቤት፣ አላሽቃበጥም አንቺ። ጊቭል ኦኬ፣ ፉፉ እየቴንኩ ሰማሽ? አንዴ ጊቭል የጊፍት እንትን ነው የውስጥ ሆና

ቤት አሪፍ እራት ነው የሚበላበት እራሴ

ለስድስት ወር የምትወስደው ምንድን ነው? እሚራ መድኃኒት ትጠቀማለህ? እኔ ለፊቴ ይሄ በጣም ነው ቡግር የሚያስቸግረኝ። አክቹዋሊ ቡግር አይደለም ፓርት ምልክታለሁ። እና ሶስተኛ ወሬ ነው አሁን

አይነህና እና ቀን ከሆነ ማለት ነው። ምንም ችግር የለም እኮ ቤታቸው አረጋችሁት፣ አዶኪችን እኮ ቤታቸው አረጋችሁት ላልሽኝ ልጅ አዶኪችን ከሄድኩኝ ኦልሞስት ወደ ወር ገደማ ነው ሀቢብቲ። የሆነ ጊዜ አንድ ሁለት ታየሽን ሊሆን ይችላል። ከዛ በኋላ ተመሰጠች። ቤታችንም ቢሆን የሚያሳፍር ቦታ አይደለም፣ በጣም ደስ የሚል

ላይፍ ታይም እንዳይመረት ያደርጋል። የስድስት ወር መድኃኒት ከዛ ሁለት ሺ ብር ነው የወሩ ሁለት ሺ ብር ነው። በየወሩ የጉበት የምናም ምርመራ አለው፣ ቢኮዝ ኦፍ ሳይድ ፌክት አለው መድኃኒቱ። ዶክተር ተስፋይ ጋር ዱን ወይስ? ከዛ ቡግር የሚባለው ነገር ፊት ላይ የለም ይጠፋል እንዳለ። ከዛ ነው ምልክቶቹ የሚጠፉት። እሱ ያስቀመጣቸው ምልክት ነው የሚታተፉ ከዛ በኋላ

እኔ ዘመደ ብዙ ጓደኛ ብዙ ነኝ። ባይዘዊ ወላይ ብር የለብህ ጓደኛ ማን ይሁን። አክቹአሊ ለይቻል አቅም በዚህ ወር ሌላ ነው በዛ ወር ሌላ ነው። ግን ዘመደ ብዙ አልሐምዱሊላህ። በቀደቡ ይ የተነህ ማለት ነው የሚጠበቅብኝ። ወንድ ጓደኞች ብዙ አሉ ብዙ አሉ እና እንትነው ምን ይላል መሰላችሁ ረሰላ ሰላም ሰው እንዲወዳችሁ ከፈለጋችሁ ጠቃሚ ሆኑ ይላል ለማን ለሰው የምጠቅም ሰው የምጠቅሙት ከሆኑ አይደል ለራሱ ለጥቅሙ ብሎ ይመጣል እና ዘመዴ ብዙ ነኝ ብቻ ዬን መሆን ስፈልግ ነው ብቻ ዬን መሆን የኢክራም አፍቃሪ እሺ ሙሱ መያ የኢክራም ተከታታይ ወላ አልሐምዱሊላህ ትክክል ይጅብ አይነን ደቆላ አላሉ ተቆላ ጃሎይ